አሰላሙ አሌይኩም ወረህማቱላሁ በረካቱ ውድ ተከታታዮች፣ ሰላም ናችሁ? እንዴት ናችሁ? ከእኔ ጋር አልሀምዱሊላህ ሰላም ነው። ዛሬ ምርጥ የዘይን ሸበካ ይዤላችሁ መጥቻለሁ። በጣም ፈጣን ነው፣ ትወዳላችሁ። ከዛ በፊት ግን ለቻናሌ አዲስ ለሆናችሁ በእንግሊዝኛም በአማርኛም ቀምቀም ቀም ትዩ ብላችሁ ስጥፉት፣ ይመጣላችኋል ማለት ነው። ያው እንዲህ የምታዩት ከዚህ ላይ ይህ ማለት ነው ቀም ቀም አሁን ይህን ስመታው እንዲህ ሆኖ ይመጣል። ሁለት ነው። አንድኛው የኔ አይደለም፣ የኔ ይሄ ነው። በእንግሊዘኛም በአማርኛም ቀምቀም ቲዩ የሚለው ላይኛው፣ በእንግሊዘኛ ብቻ ነው ቀምቀም ቲዩ ነው። ታችኛው እኔ በእንግሊዘኛም በአማርኛም አነው በአማርኛም ሰርች ስተረም በነገራችን ላይ ይመጣል። በአማርኛም ቀምቀም ቲዩ ያው እንዲህ የምታውቁ መጣ ይሄ ማለት ነው። እና ሰብስክራይብ ያደረጋችሁ ቤተሰቡ ነው። እንሻላ ወዲ ቀጥታ ወዲ አፕሊኬሽኑ ይጃችሁ ማለት ነው። አፕሊኬሽኑ አፕሊኬሽኑ ይሄ ነው። በቴሌግራሚ ላይ ሊንክ ላስቀምጭላችኋለሁኝ። እንሻላ ሊንኩ ይሄ ነው ማለት ነው። ሊንኩ ይሄ ነው። ይህን ተጭናችሁ ትገባላችሁ። አሁን ይመጣልኝ። ያው በዚህ መልኩ ይመጣላቸዋል። እኔ ግን መጀመሪያ አብዴት አድርጌዋለሁኝ። እቺን አብዴት ማድረግ አትርሱ። ከዛም እንደገና ይቅርታል፣ ያው ዘይ ፍሪ የሚለው ላይ ታደርጉታላችሁ ማለት ነው። ያው እንደምታዩት ከዚህ ዘንድ ላይ ነው የሚሰራለኝ ኮዱ ደግሞ 51 41 44 ሁለት አሁን ቀጥታ ሲ እንታው ማለት ነው ቢስሚላህ ያው እንደምታዩት እየሰራ ነው ይሄው አሁን ላይ እየቆጠረ ነው ማለት ነው ከዚህ እንውጣና ወደ ዩቲዩብ እንግባና እስኪ ይሰራል አይሰራም አብረን የምናየው ሆናል። ያውና የምታወት ቱቡም በጣም ይሰራል፣ ፈጣን ነው ተወዱታላችሁ። በዚህ ምስቴ ቡን የተከታተላችሁ አውርዱት ማለት ነው። ከዛ በኋላ ደግሞ ሌላ አንዲ ሁለት አሉ። ያው ብዙም እንደፈለጉ ናቸው። እንደፍታ ይሰራሉ፣ እንደፍታ ይቆማሉ። ለዛውም ላሳያችሁ። እናንተ ዘንድ ሊሰራ ይችላል ማለት ነው ይሄ እንግሊዝኛው ጊዜ ብንታያችሁ ይሄ ማለት ነው። ይሄ እና ደግሞ ይሄ ይሄ ቁጥሩ ዜሮ ዜሮ ነው ማለት ነው። አላየ ማታየው ፓስወርዱ ዜሮ ዜሮ ነው። ገፍታ ይሰራል፣ ገፍታ ያቆማል። ይሄም ደግሞ እንደምታውት ከዚህ ዘንድ ያለ የሚሰራው እንዲህ አራት ሶስት፣ አማራጮች አሉት ማለት ነው። እዚህ ላይ ይሰራል፣ ሞክሩት። እኔስ እዚህ ላይ አድርጌ ልሞክረው ያው እና ያውና እንደምታውት ይሰራል። ተወሰነ ሰርቶ ያቆማል እንጂ ይሰራል ማለት ነው። እና ተወዱታላችሁ፣ ፈጣን ነው። ይዟችሁ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችን አለ ብዛችልን ሀገራችንን፣ አላህ ሰላም ያደርግልን። ወሰላሙ